አሁን በቃ በጣም ያሳቀኝ ማታ ደጋግሜ ተኝቼ አያየው ሚስቱ እያለችው ብላ ወይ ገባቸዋል። ይሄን አፕያ ያቀናበራቸው ይሄን ሙዚቃ በአገር ባህል። ኦ ማይ ጋድ፣ በጣም ደስ ይላል። ወደ ነጽ ቤት በእንደዚህ አይነት መልኩ ጉዞ በጣም ነው ደስ የሚለው። ይገርማል። ህይወት እኔ ይላል እንዲህ ሁሉንም አይቶታል። እሱ ምንም አይቀርም ካሁን በኋላ። ባህሌን ባህሌን አለች። እጅ መታጠቢያ ያረሳዋትም ኦ ማይ ጋድ እኛ ጋር ማለት ነው እና ባህል ደስ ይላል። ብሩኬ አስታጣቢ ነበር። የሁሉም ታናሽ ነው ማለት ነው ግን ብሩኬ ኦ ማይ ጋድ በጣም ገርሞኛል። አንቺ ግን ሴቶችን በደንብ አታደንቂም። ወንዶች እስኪ ምታደንቂያቸው ከልብ ምታደንቂያቸው ወንዶች እነማን ናቸው ብላችሁ ጠይቃችሁኛል ቤተሰቦች። እኔም ማደንቃቸው በቁጥር አንድ ብሩክ ይሆንልኛል። በቁጥር ሁለት ቢነያ። ከዛ በኋላ ያሉትን እናንተ በደረጃ አስቀምጧቸው ማለት ነው። ሶስተኛ አብርሽ፣ አብርሽ አለ እና ከዚህ በኋላ ያሉትን እናንተ አስቀምጧቸው በደረጃ ማለት ነው። እና ውድ ቤተሰቦቼ እኔም ማደንቃቸው ዩቲወሮች ከወንዶች እነዚህ ነው የምከታተላቸው ቪዲዮአቸውን የማየው እነዚህ ነው ከወንዶች ማለት ነው እንደውም እኔ ሴት ጋር ብዙ አላደላም ማለቴ ዩቲዩብ ስሰራ በሃይሜና በቦረክ ብቻ ነው የምሰራው ግን ብዙዎቻችሁ እስኪ በወንድ ልጅ አስተያየት ስጪ ምናምን ትሉኛላችሁ ና እኔ ቪዲዮአቸውን የማይላቸው አፕሬሽት ማድረጋቸው እነዚህ ናቸው እነዚህ ወንዶች ናቸው ቁጥር አንድ ቡብዬ ነው ሁለተኛ ቢኔያ ሶስተኛ አብርሃም ማለት በቃ ቦታ የምሰጣቸው ደስ የሚሉኝ ማለት ነው፣ ማለት ለማየት ማለት ነው። ሁሉም ቦታ አላቸው፣ ደስ የሚል ቦታ አላቸው። ግን እኔ የማያቸው የሆነ አይቻቸው ደስ የሚለኝ እነዚህ ናቸው። እንግዲህ ውድ ቤተሰቦቼ ቅር እንደማያላቸው ተስፋ አለኝ። ምክንያቱም እኔ የማያቸውን ነው የምሰራው እንጂ የማላየውን ነገር አሰራም። ማለት አይቼ ሀሳብ ልሰጥበት የምፈልገውን ነው እኔም እንትን የምሰጠው እንጂ አይቼ ሀሳብ ማልሰጥባቸው እነዚህ በሙሉ የማያቸው ናቸው ግን ሀሳብ ማልሰጥባቸው ናቸው እኔ ማለት ነው ውድ ቤተሰቦቼ እኔ ሀሳብ መስጠት ደስ የሚለኝ በቡቡና በሀይሚ ብቻ ነው ምንም ድርድር የለውም ይሄ ይሄ ታውቁኛላችሁ በዚህ እና ብዙዎቻችሁ በሌሎቹ ሰዎች ለምን ሀሳብ አትሰጭም በወንዶቹ ምናምን ትሉኛላችሁ እና እኔ እከታተላቸዋለሁ ግን ሀሳብ መስጠት ብዙም ያኔ እንትን አልልም እኔ ብቻ በብሩክና በሀይሜ ነው ሀሳብ መስጠት ደስ የሚለኝ ወደዳችሁም ጠላችሁን ቤተሰብ ይቅርታ አድርጉልኝ ሰላም፣ ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬም ተመልሼ ስመጣ እንግዲህ ፏፈሽ ብዬሽ ነው የምመጣው። ለማን ብዬ ደብሮኝ እመጣለሁ? ለማን ብዬ ጭስ መያዣ የለኝም ብዬ አልመጣም። እኔ ባለ ነገር ነው ኮራ ዘናን ብዬ የምመጣው። አለሽ ግን እንዲህ ያልሽኝ ልጅ አለሽ? ካለሽ ላቀብልሽ ፈቃደኛ ነኝ ማለት ነው። ጻፊልኝ፣ ዛሬም ማለት ነው። እና ስመለስላችሁ እንግዲህ ቤተሰቦችዬ፣ የኔ ውድ ቤተሰቦች፣ የኔ እንቁ ቤተሰቦች ማለት ነው። ይሄንን ቻናል ሰብስክራይብ ያደረጋችሁ እሺ፣ አስገቡኝ ማለት ነው። ባለፈ ግን ትናንትና ወደ ነጭ ቤት የሄዱት ጎረምሶቻችን ወይም ደግሞ ወንድሞቻችን ለበላቸው እና ማለት ነው። ወይኔ ቡቡዬ ግን የሁሉም ታናሽ ሆኖ ነው እንደዚህ ቁመት ያስጣጣው ቁመት ያስጣጣው እንግዲህ እጅ የሚያስታጥበው ታናሽ ነው ይባላል። በእርግጥ የነጽ ባልም ሊያስታጥብ ነበር፣ ግን እሱ ቤቱ ስለሆነ ነው እና ብሩኬ ነው ተነስተ ሁሉንም ያስታጥባቸው። ከዛ በቃ ሁሉም ታናሽ ነው ብሩኬ። አይ ቁመት፣ አይ ቁመት እና ምንድን ነው ቁመትና ጅስም ባዳ ነው ይባላል። እና ዝም ብሎ እንደዚህ በቃ ግድፍ ሲል እኛ አሮጊ አድርገነው ነበር። በእርግጠ ዕድሜውን እናውቃለን። ሀያ አንድ ነው ሀያ ሁለት ነው እንዳትሉ በኋላ ማለት ነው። እንደው የሰውነት ነገር ነው ምላችሁ። ሀታ ከወንድሙ ጋር ቆሞ ራሱ በቃ እንዲህ ሲያቅፈው ወደ ታች እኮ ነው እያየው። ወንድሙ ነው ያለው እና በጣም የሚገርም ቆይታ ነበረ ዝግጅቱ ምናምን በነ ነጺ ቤት። በጣም ቆንጆ ቆንጆ ቆንጆ ደስ የሚል ቆይታ ነበር። ግን ግን ግን አንድ ነገር ታዘብኩኝ። ማንም ብትሉኝ አሁንም ቡብዬ ነው የታዘብኩት። ምን በሉኝ ለሴት ልጅ ሲያጎርስ አውቆሮ ወይ ስለማይችል ነው እል ነበር ሁሉ ጊዜ። አሁን ግን አንደኛ ሃይሚ ልትወፍርለት ይመስለኛል እንደዛ የሚያበዛው እንጂ ለሴት ልጅ ጉርሻ መመጠን ይችላል። እንዴት አየሹ? ለየተንቢ ሲያጎርሳት አይቻለሁ። ለየተንቢ ሲያጎርሳት በቃ በተመጣጠነ የሴት ልጅ ጉርሻ በቃ ትክክለኛ ማለት ነው። እና ወይስ ሀይሚ ሆኑ ነው የኔ ጥያቄ ነው። ቤተሰብ በኋላ ሌላ ወዳሽሙር ወደ ምናም እንዳትሄዱ በቃ ጥያቄ ነው። እኔ ሃይሚን ሲያጎርሳት በጣም የሚያስጭ የሚያስጨንቃትና ብዙ ጊዜ በቃ የሆነ ሳቀቃለው ነገር ነው ማለት ነው። የሆነ ያንቃታል፣ ትን ይላታል እያልኩ ማለት ነው። ቤተሰቦች እና ካሜራ ላይ ሆናችሁ ደግሞ ወይ በእጅ አታወጡት ወይ አተፉት። ነገር ችግር ነው የሚሆነው ይህና ይሄ ነገር ግርም ይለኝ ነበር እና ትናንትና ልክ ብሩኬ ሲያጎርስ በቃ እንደዚህ አይነት ጉርሻ ለምን ሃይሚ አታጎርሳትም? የእኔ ጥያቄ ነው። ቡቡ ሰምታል ደግሞ እንዲህ ያልሽ ብላችሁ ሌላ ወሬ እንዳታወርጉ፣ ይሄ የእኔ ሀሳብ ነው በቃ። እናንተም የራሳችሁን ሀሳብ ስጡ። ከፈለጋችሁ ማለት ነው። ከስድብ ነጻ የሆነ እኔ ቻናል ውስጥ መሳደብ ምናምን አልፈልግም። ያኔ በቃ የሆነ የሆነ ሌላ አባዜ ያለባቸው ሰዎች አይዶ ነው የሳደቡ ምንም አይመስልኝ። ግን በመልካምነት ነገሮችን ሁሉ የምናደርጋቸው የምንሰራቸው ለሰው ሀሳብ የምንሰጣቸውን ነገር የሆነ በአሽሙር ምናምን ሳይሆን በትክክለኛው ነገር ምናልባት አሁን እኔ ካደነቅኩላቸው እናንተ እናንተም ደግሞ ያደነቃችሁት ነገር ሊኖር ይችላል። በቃ እርስ በራሳችን እየተመካከር እያወራን በኮመንት ሀሳብ መቀየር ነው እንጂ ምንም የከሌ ከሌ ብንሳደበው ከሌ ልብሶ ያምራል ከሌ ልብሶ ያምርም ከሌት እንደዚህነት ምናምን ወሬ ወሬ ከወሬ አልቆጥረውም። ምክንያቱም እንዲህ ብለሽ የምትኝ ልጅ እየከፈልሽ ስለምታይኝ እኔ ምንም አይመስለኝም። ይህን ቆንጆ ማለት ነው ትናንትና በጣም ገርማኛለች። እንደዚህ አይነት ኮሜንትም ደርሶኝም አያቅም። ዘና ነው ያልኩበት። መመለስ ራሱ አይጠበቅብኝም ነበረ፣ ግን በቃ የሆነ ውርድ ስላለችብኝ እየመለስኩላት ነበር። ውድ ቤተሰቦች ማለት ነው ኮመንት ላይም በእኔ ምክንያት የተሰደባችኋላችሁ አላቸው። በዚህ አጋጣሚ በጣም ይቅርታ። እንደዚህ አይነት ነገር ስታዩ እዛ ላይ አትጻፉ። ምክንያቱም የኔ ውድ ቤተሰቦች እናንተ እንድትሰደቡብኝ ስለማልፈልግ ማለት ነው። አንዳንድ ሰዎች ከራሳቸው ጋር ያልሆኑ ሰዎች ስላሉ እነሱ በዛው በመጡበት በዛው ያሉትም ብለው ይሄዳሉ። ምንም ችግር የለውም። ግን የኔ ውድ የሆናችሁ ቤተሰቦች ደግሞ አላችሁና እናንተ ጥሩ መልካም ነገር አስቢ ምናምን ብላችሁ ጽፋችሁ ሌላ ነገር የጻፈችላችሁ በጣም ብዙ አላችሁና በጣም እኔ በሷ ስን ይቅርታ ጠይቃችኋለሁ። እንደዚህ አይነት ነገር ሲፈጠር እዛ ውስጥ ገብታችሁ እንዳጽፉ እንዳትሰደቡብኝ ማለት ነው የኔ ውድ ቤተሰቦች። ላንቺ ደግሞ ልቦና ይስጥሽ ነው ምልሽ ሌላ ምንም አልሽም። ሌላው ነገር ካፕል የማይመስል ሰዎች ብለሻል። ትላንትና ካፕል የማይመስል ሰው እስኪ ምን አይነት ነው ብላችሁ አሳይት ጽፋችሁልኝ ነበረ። ስለ ብሩኬና ስለ ሀይሚ እነሱ ያለቀለት ባልና ሚስቶች ናቸው ብያችሁ፣ አረባክሽ አንችንሻሹ እስቲ ካፕል ያልሆነ ሰው እንዴት እንደሆነ ሪያክሽኑን አሳይም ብላችሁ ነበረ። ሪያክሽኑን ላሳያችሁ መጥቻለሁ። በማን በሳምሪና በፍፄ መጥቻላችኋለሁ። እንግዲህ ሳምሪ ታውቃላችሁ ከቤኪ ጋር አንዳንድ ነገሮቻቸው ደስ ይላሉ። ዋይና አራካታቸው ምናምን ያምራል። አሁን ከ ከፍፄ ጋ አሁን ፍፄና ስምረት እዚህ ጋር እያያችኋቸው ነው አሁን እነሱ ማች ሆናለ ብላች ታስባላችሁ? እንደዚሁ በይት አይታችሁ ካፕል ምን አይነት ሰው እንደሆነ ካፕሎች እንዴት እንደሆኑ አይታችሁ የምታውቁት ነገር ነው። እንኳን አይደለም የብሩክና የሃይመማ በጣም ግልጽ የሆነ ነገር ነው። ሰርጋቸውን እየጠበቁ ነው። ሲጀመር እነሱ መቼ ሞሸር እያሉ ታላላቆቻቸውን እያባረሩ እያሯረጡ ነው። እና እናንተ ናችሁ እንጂ የምታወሩት እነሱ ጨርሰዋል፣ ኦልሬዲ ማለት ነው። እና ካፕል ሊሆኑ የማይችሉት ነገር አሁን ለምሳሌ ፍፄ ከሳምሬ ጋር ሊሆን አይችልም በፍጹም ማለት ነው። ከም የማይሆን ነገር ስለሆነ፣ እና የማይሆንና የሚሆን ለየታችሁ ማወቅ የምትችሉት በፊዚካልም ሆነ በአቀራረብም ሆነ በብዙ ነገር አሁን ሳምሪ ከቤኪ ጋር ጥሩ አቀራረብ ነው ያላት። ትናንትና እንደው ቀለበት አረግ ምናባክ ምናምን ስትል ባይዘወይ፣ ስድብ የሚያምርበት እና የማያምርበት ሰው አለ። እና ሳምሪ በጣም ፈታ ያለች ናት ልክ እንደ ወንድሟ ማለት ነው። እንደ ወንድሟ ፈታ ያለች ልጅ ናት። በዚህ አጋጣሚ ያው በርቺ ሰላሳ ምናምን ገብታለች እሷ ማለት ነው። የቡታጅራ ወጣቶች እንዲህም እንዲያም ብላችሁ ብቻ ማለት ታለንታቸውን እያሳዩ ነው። ወደፊት ደግሞ ከእነሱ ብዙ ነገር እንጠብቃለን። ከእያንዳንዱ የሆነ የምትወስዱት አይዲያ አለ፣ የሆነ የምትወስዱት ሀሳብ አለ። ሁሉን እኔ እኔ አሁን እዚህ ጋር ምሰራው በሀይሚና በቡርኬ ብቻ ነው ምሰራው። እሱን ደግሞ የሆነ የምትወዱት ሰው ስታዋወሩለት ይጣፍጣል የምትወዱት ሰው ስላችሁ በዛም አብዝታችሁ የምትወዱት ሰው አይደለ? እኔ ከመጀመሪያውም ጀምሬ አሁን ነብሩ ኬን ስከታተላቸው ስለቆየሁኝ ያኔ በነሱ ካልሰራ ከዋልኩ ለራሱ ቅር ቅር ይለኛል። ለዛ ነው እንጂ። አሁን ቤኪንም እነ ቤኪንም ማያቸዋለሁ። ፍፄ ነው ሲመጣ አለው። ጆሲም ጆሲ ነው አሁን። ጆሲ ጆሲና ሰላም ራሱ ፍቅረኛሞች አይደሉም እነሱ ራሱ እንትን ናቸው፣ ለቪዲዮ ናቸው እነሱ ያስታውቃሉ። የሚያስታውቅ ሰው ንገሪን ነገርን ስላላችሁ ነው የምነግራችሁ እንጂ ደግሞ እኔ አይመለከተኝም፣ የመናገር መብት የለኝም። ምናልባት የጆሲ ከቆይታ በኋላ ሊቀየር ይችላል ሌላው ደግሞ የማን ነው የእንትና፣ ይሄ ሁሉ ጥያቄ የመጣው በሄሉ ምክንያት ነው። በሄሉ ባል በቢነያ በሱ ምክንያት ነው። ሴትዮዋ ልጅቷ መጣብኝ በቢነያ ምክንያት ነው። ቢነያ እንዴት አወቅሽ እንዴት ለሀይም መረጥሽው ምናምን ላላችሁ እንጃ፣ ሳየው በቃ ስብ እናለው መልካ መልካም ነገር ነው። መልከ መልካም ስላችሁ ጸባዩ ማለት ነው ደስ ይላል ማለት እኔ የላይ ውበት እኔ አላይም ጥሩ ሆኖ ሳለ እኔ የላይ ውበት ያን ያክል ብዙ ምን ያልጨነቅ ምክንያቱም የላይ ውበት በሆነ አጋጣሚ ረግፎ የሚቀር ነገር ነው። የውስጥ ውበታችሁ ግን እስከ ሕይወት ፍጻሜያችሁ ድረስ አብሯችሁ ነው የሚኖረው እና ለሄሉ ጥሩ አመለካከት ያለው ወንድ ስለ ሆኖ ስላየሁት ነው እንጂ ያን ይሄን ስላችሁ ሌላው መጥፎ ነው ወይ እንዳትሉኝ ደግሞ ቤተሰብ። ምክንያቱም አንዳንድ ጊዜ የሆነ የእያንዳንዶቻችን እንትን እይታ የምናይበት ፊዚካል ይለያል። በእርግጥ አላዛርም መልካም ሰው ነበረ ግን ደግሞ አለ አይደለ የሆነ በል በቀር የተሰለቻችሁ ነገር አይነት ስሜትም ይታይባቸው ነበር። ያው መለያየታቸው መልካም ነው። ብዙዎቻችሁ ደግሞ ያው ቆጭቷችኋል፣ ግን ሊቆጫቸው አይገባም። ምክንያቱም ሁለቱም ጥሩ ቦታ ላይ ነው ያሉት እና ያን ያክል የሚያሳስብ ነገር አይደለም ማለት ነው እና ፍፄንና ሳምሪን ያመጣሁላችሁ ያው ፎር ኤግዛምፕል ያክል ነው። ምክንያቱም ካፕል ሊሆኑ የማይችሉ ሰዎች እስኪ ያሳየን ስላላችሁኝ በቃ እነዚህ ናቸው። ካፕል ሊሆኑ የማይችሉ ሌሎችም ብዙዎች አሉ። ብዙ ብዙ ማለት ነው እና በሀይሚ እንትን የሳቅኩት እዚህ ጋር እስካሁን ድረስ አወጣልኝም። በሀይሚ ፕራንክ፣ በሀይሚ እና በመሌ ፕራንክ የሳቅኩት ሳቄ እስካሁን አልወጣልኝም። እስካሁን ማለት ነው። ከመሌ የእሱ ከመሌ ደግሞ የብሩክ ከብሩክ ደግሞ የጡጦዎች ማሽቃበጥ ፊቷን ዞር አድርጋ ስትሄድ ማለት ነው። ልክ እንዴት ነው የሆነ አክተር ማን ነበር ስሟ? ወይኔ እነዚህ ቃና ላይ የሚሰሩት እንደነሱ ነው የሆነችው፣ ሃይሚ ትናንትና ማለት ነው። ያኔ ችሎታ አላት ለእንደዚህ አይነት ነገሮች፣ በቃ ለቁጣ ፊቷ ይመቻል። ሃይሚ ማለት ነው። ኩስትር ስታደርግ ሌላ አለም ውስጥ ያለች ነው የምትመስለው ማለት ነው። በቃ ብሩክ ሰማይ ተገልብጦ የተደፋ ነው የሚመስለው ሃይሚ ስትኮሳተር ማለት ነው። እና ይህን ሰሞን ብሩክ በጣም ደስ ብሎታል፣ በጣም ስቋል፣ ይመች ብለናል። እንግዲህ ያው የመልስ ምቱ ሲመጣ ደግሞ ያው ይጀምረዋል። ብሩክ እንግዲህ ማጅራቱን ይነጫል፣ ጃኬቱን ይወልቃል እኔ በጣም ምስቀው ሁሉ ያስቀኛል። ማጅራቱን የሚነጫ ነገር ጃኬቱን የሚያወልቀ ነገር በጣም የሚያስቀኝ እና፣ በዚህ አጋጣሚ ሰሞኑን ደስ ብሏቸው ስላየናቸው በጣም ደስ ብሎናል። ሰርጉንም እንግዲህ ሳያሳልፉ አይመጡም። ኦልሞስት ዛሬ ቀን ስንት ነው? ዛሬ እሁድ ነው የተባለው መሰለኝ። አሁን እሁድ ይመስለኛል። ሚያዝያ አስራ ዘጠኝ እና እሁድ ነው ተብሏል እንግዲህ እንቃውጠዋለን። እኛም በቲክቶክ እንዲሁም በቪዲዮዋችሁ እንቃውጥላችኋለን። እንግዲህ የእኛ የእኛ አስኪለብ ስራ አላችሁ ቤተሰብ እና ሁላችሁም ተጠርታችኋል በዚህ አጋጣሚ ስለዚህ በዚህ አጋጣሚ ሁላችሁም ተጠርታችኋል። የነነ ቤት ግብዣ ወድጀዋለሁ በጣም አድርጌ። በጣም ደስ የሚል ነበር። ደስ ስላለኝ እኔም መግቢያ ላይ አድርጌ ላችኋለሁ። እኔ እንደዚህ አይነት ወከባ በጣም ነው የሚመቸኝ፣ በነገራችን ላይ ማለት ነው። ለምን እንደሆነ ወዳለሁ ሀገሬ ገብቼ እንዲያው እንዴት እንዴ፣ በወጣልኝ እዚህ እኮ ወይኔ፣ ተሳቃችሁ እኮ ነው ተሳቃችሁ ማለት ነው። ይችን ቮይስ ለማድረግ እንኳን በረንዳ ላይ ቁጭ ብዬ ነው ማውራው ማለት ነው። ቪዲዮውን ደግሞ እንዴት ቀርጸው መሰላችሁ በሳይለንት የሽንት ቤት በር ላይ ቆሜን የቀረጽኩት። ውድ ቤት ሰዎች እንዴ እንዴ እያልን ነው የምንሰራው፣ በጭንቅ ነው የምንሰራው። ቪዲዮ ላይ ግን ሆነን የተመቸን እንመስላለን። ውድ ቤት ሰዎቼ ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብታበረታቱኝ በጣም አድርጌ ደስ ይለኛል። በቅርቡ ሀያ ኬ ብገባ በጣም ደስ ይለኛል ደሞ ደስ እንዳላችሁ ከገባው ገባው ካልገባው ምንም የሚያስጨነቅ ነገር የለም። ግን ግን ቪዲዮ ስታዩ ማለት ነው አንድ ሺህ ሁለት ሺ አራት ሺ ታዩ ያላችሁ ግን ለምንድ ነው ላይክ የማታደርጉት ወይ? ይሄ ጥያቄ ብቻ መልሱልኝ። ላይክ አድርጉ፣ እስኪ የምትመጡ የምታዩን ሁሉ ላይክ በቃ፣ ላይኳን ነካ አርጋችሁ መሄድ እኮ ነው። ሌላ ምንም ኮመንት፣ እሺ አትጻፉ። ላይ መቻችሁ ይችላል ምናምን ከፍታችሁ ልብስ ስልኩ ልታውት ትችላላችሁ ምናምን ግን ላይክ፣ ልክ እንደገባችሁ ላይክ፣ በቃ ላይክ፣ በጣም ቀላል እኮ ነው። እቻን ድርጣት በቃ ነካ ማድረግ እና ምንም የሚከብድ ነገር የለም። ብዙ ጊዜ ቻናሌ ላይክ የለውም። ላይክ አድርጉ ውድ ቤተሰቦች። በተረፈ በጣም አድርጌ አመሰግናቸዋለሁ። የዛሬ ቆይታ ይሄን ይመስል ነበረ። እንግዲህ እነ ቡሩኬም ትናንት አይመጡም ብዬ ነበረ፣ በቤታቸው መጥተዋል። ዛሬ ደግሞ እንግዲህ ሀይሚ ወይ ትመጣለች ወይ አትመጣም ማለት ነው የምናየው ነገር ይሆናል። በዚህ አጋጣሚ ሀይሚዬ እንግዲህ ቤት ማስተካክላለች፣ ሙሽዬ ጋ ሄዳ ሙሽዬ ስትጠራሽ ዝም ብለሽ ሂጂ። ቡሩኬ ተጠየቀ መለይ ከተጠየቀ ሀብ ጠየቀ ምናምና ምን ይመለከተዋል? እያንዳንዱ ሙሽ ኔ ካለችሽ በቃ ሂጂ፣ አለቀ። እና እነዚህ ምን ያውቃሉ እነዚህ ሲጀምሩ ውጭ ውጭ እነሱ ይበሉ ውጭ ውጭን፣ ቤት ቤቱን አይመለከታቸውም። እና መጋረጃውን እንደዚህ ያበላሽተሽ እንዲያደርገ ይባላል ወይ የብርጌ ዋሽቃ በጣ በጣም ያሳቃኝ ማለት ነው። በጣም ፋኒ ነው ያደረገ የትናንትና የትናንትና ቪዲዮቸው ማለት ነው። እንደዚህ ዘና ዘና አድርጉንና በኋላ ደግሞ ያው ጭንቀቱ ሲመጣ አብረን የምንጨነቅ ይሆናሉ። ድ ቤተሰቦች ለዛሬ እጀላቸው መጣወት ቪዲዮ ይሄን ይመስልን። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱልኝ። መልካም ቆይታ ብያለሁ ማለት ነው። ባይ ባይ። እናመሰግናለን።